ሰላም ጤና ይስጥልን። ውድ ተመልካቾቻችን እንደምን ቆይታችኋል? የደቡብ ጎንደር ዞን የጤና አገልግሎት አሰጣጥን የተመለከተ ፕሮግራም ወደ እናንተ ይዘን እንቀርባለን። በአጠቃላይ በደቡብ ጎንደር ዞን ውስጥ የጤና መድህን አገልግሎትን በተለይም ደግሞ ማለት ነው፣ እሱ ላይ ነው ትኩረት የምናደርገው። እንግዳችን ደግሞ የደቡብ ጎንደር ዞን ጤና መምሪያ ምክትል ኃላፊ ወይዘሮ ጸገነት አምላክ ናቸው። ከእሳቸው ጋር ነው ቆይታ የምናደርገው። አብራችሁን ቆዩ። ወይዘሮ ጸገነት ጊዜው ስለሰጡን ከልብ አመሰግናለሁ። አመሰግናለሁ። መልካም እንደው እንዳጠቃላይ ጤና ማህበረሰብ አቀፍ የጤና መድን አገልግሎት ዋና አላማው ምንድን ነው? የጤና መድን አላማው በትንሽ መዋጮ ወጭን በመጋራት ማህበረሰቡ ጤንነቱን እንዲጠብቅ ማድረግ ነው። ይህ ማለት ደግሞ አላስፈላጊ ወይም ደግሞ ያልተጠበቁ የጤና ችግሮችን በቀላሉ ሕክምና ለማግኘት በመተሳሰብ በመረዳት ላይ መሰረት ያደረገ የጤና ፋይናንስ ሲስተም ነው። ጤና መድን ሽፋኑ ምን ይመስላል? ደቡብ ጎንደር ዞን ላይ የጤና መድን አገልግሎት አሰጣጡም ብናየው እንግዲህ ጤና መድን እንደኛ ዞን በሰባት ከተማ አስተዳደሮች አጠቃላይ በ14 የገጠር ወረዳዎች ከመቀጠዋ ውጭ ይህ ማለት በ19 ጥቅል ወረዳዎች እየተከናወነ ነው የሚገኘው እንደ ዞናችን ጥቅል ቅድ 498225 በጤና መድን ተጠቃሚ የሚሆኑ ሰዎች እቅድ ነው። ከዚህ ውስጥ 268,604 አባል ማድረግ ተችሏል እስካሁን ድረስ ይህም ደግሞ አፈጻጸሙ ስናየው 53 ነጥብ 91 ፐርሰንት ላይ ያለ ነው። ያው ከወቅቱ ጋር ተያይዞ እንግዲህ በሁለት ወር ውስጥ እየተሰራ ያለ ስራ ነው። እስከ መጋቢት 30 የሚሰራ ስራ ነው። አጠናክረን እየቀጠልን ነው። ሽፋናችን ይህን ይመስላል። እንደ ጥቅል የዞኑ የህብረተሰብ ቁጥር ይታወቃልና መካተት ያለባቸው የህብረተሰብ ክፍሎች እየተካተቱ ነው ማለት እንችላለን። ምን ያህል ተደራሽ ማድረግ ተችሏል? አዎ እንግዲህ ከመቀጧ ወረዳ ውጪ ባለው በወቅታዊ ሁኔታ ያልተሰራ ቢሆንም መካተት ያለባቸውን ግን ሊካተቱ የሚገባቸውን የማህበረሰብ ክፍሎች ያካተተ ነው። አፈጻጸሙንም እንዲ ምን ደረጃ ላይ ነው ማለት እንችላለን። አጠቃላይ አፈጻጸሙ ከጤና መድህን ጋ ተያይዞ የሚነሱ ችግሮች አሉ፣ በማህበረሰቡ ዘንድ በኛ በሙያውም በተለይ ከመድሃኒት አቅርቦቱ ጋር ተያይዞ ማህበረሰቡ ብዙ ጊዜ መድኃኒት እያገኘን አይደለም። ይሄ ደግሞ የመድሃኒት አቅርቦትና ስርጭቱም ከወቅቱ ጋር ተያይዞ የሚያመጣው ፈታኝ ሁኔታ አለ። ይህን ለመቅረፍ እንግዲህ በተለይ ከመድሃኒቱ ጋር ተያይዞ በኋላም ላለመመለስ የማህበረሰብ አቀፍ የመድሃኒት ድርጅቶች በየወረዳው እንዲከፈቱ የኛ እናት መስሪያ ቤቱ አሳቡን አውርዶ ብዛት ልክ እየተገበረ እኛም ሙከራ ያደረግንበት ግንባታዎች ጨረታ ያወጡላቸው ይህ ማለት የሚቀርፈው ምንድነው? ወረደው በራሱ የራሱ መድኃኒት ች በየከተማ አቋቁሞ ይህን ችግር የሚቀርፍ ስራ እየተሰራ ነው። አግሬ ሲል እየርንበት ነው። ውጤታማን ብለን እናስባለን። ችግሮች ግን አሉ። የሚንጠባጠሙ ነገሮች ስለ መቅረፍ እኛ እየገመገብ እንደ ማኔጅመንት አቅጣጫ እያስቀመጥን አቅርቦቱንም ለማስተካከል የተለያዩ አማራጮችን እየወሰደን ለማስተካከል ጥረት እየተደረገ ነው። ምን ላይ ደርሷል ማለት እንችላለን? በእግረ መንገድ እንደው ይሄ ትልቁም ነገር በመንግስት በኩል የመድኃኒት አቅራቢ ድርጅቶች አለመኖር እንዳንድ ፈተና ይጠቀሳልና ይሄ ታስቦበት እየተሰራ ከሆነ እንደው እንደ ዞን ምን ደረጃ ላይ ደርሷል? የተለየም ደግሞ የሰራ ወረዳም ካለ ብናነሳው። እንደ ዞን አሁን እንደኛ በጣም በቅርብ ይሰራሉ ብለን ያዝናቸው ላይ ጋይንት፣ ንፋስ መውጫ ላይ በጣም አግሬ ሲሉ ይዘው ይህን የማህበረሰብ አቀፍ የመድኃኒት ቤት ለመክፈት በደንብ ተይዞ እየተሰራ ነው። አዲስ ዘመን የሊቦ ከምከም ወረዳ አዲስ ዘመን ላይ እንደዚህ ስታንዳርዱን የጠበቀ የማህበረሰብ አቀፍ የመድኃኒት እንትን ለመክፈት እሱም ጥረት እያደረገ ነው። አንድ አቤት በተመሳሳይ እንትኑን አሁን እዚህ ችግር ለመውጣት በተለይ ደግሞ የማህበረሰቡን ሩሮ ለመቀነስ በትኩረት አላማ ተደርጎ እየተሰራ ነው። በዚህ አመት በእርግጠኝነት እነዚህ የጠራረዋቸው ወረዳዎች ውጤታማ ይሆናሉ ብለን የያዝናቸውና እኛም ድጋፍ እያደረግንላቸው ያሉ ናቸው። የዞን ተሞክሮ አጠቃላይ አፈጻጸሙ ሲገመገም የተሻሉ የፈጸሙ ወረዳዎች ያጋጥማሉና ከዚህ በፊትም የነበረው ሊሆን ይችላል። አሁንም ልናነሳ እንችላለን። እንደ ተሞክሮ የተሻለ ተሞክሮ ያለው ወረዳ ካለ እንደ ምን ሰርተው ነው የተሻለ ሲያስባላቸው የሚለውን ደግሞ ብናነሳ ሌሎችም ልምድ ሊሆን እንችላል ብለን ስለምናስብ በጣም ጥሩ ነው። ከአሁን በፊት በተሻለ እየሰሩ ያሉ ወረዳዎች የመጀመሪያው አሁን በዚህ በጤና መድን ተሞክሮ የሚወሰድበት አንዳቤት ወረዳ ነው። አንድ አቤት ወረዳ ነው። 78 ፐርሰንት ላይ ነው ያለው ኦልሞስት፣ በዚህ በሶስት በአራት ቀን ውስጥ መቶ ፐርሰንት ይገባ ተብሎ የሚታሰብ ነው። ከዛ ቀጥሎ ብናት ከተማ አስተዳደር ነው። ከዛ ቀጥሎ መካነ እየሱስ ከተማ አስተዳደር ነው። ወረታ ከተማ አስተዳደር፣ እነዚህ ወረዳዎች በጣም የተሻለ እየፈጸሙ ያሉ የዋ እና እንት ናቸው። ተሞክሯቸው ስራን አቀናጅቶ መምራት ነው። በጊዜ የለኝም መንፈስ ስራን አቀናጅቶ መምራት ይሄ የጤና መድን ካልተሰበሰበ ደግሞ የጤና አገልግሎቱ ስለሚያቆም ሌላ የማህበረሰብ የጤና ችግር ስለሚሆንና የመልካም አስተዳደር ችግር እንዳይሆን አስቦ ከመስራት አኳያ አስቦ እየሰሩ ስለሆነ ውጤታማ ይሆኑት ሌሎቹም ወደዚህ እንዲመጡ ግፊት እያደረግን እየገመገምን እያስተካከል ነው። ተገልጋዩ ማህበረሰብ ጤና መድህን ምን ያክል እየጠቀመ ነው የሚለው እንደግሞ እንደው ዘርዘር አርገን ብናነሳ እንደ ማሳያዎችም ካሉ የመክፈል አቅም የሌላቸው ሰዎች ብዙዎቹ ባዋጡት ገንዘብ የመታከም ትልቁ አላማ እሱ ላይ ነው እና ምን ያክል የታለመለትን ግብ እያሳካ ነው፣ ሰዎችን ምን ያህል እየጠቀመ ነው ማለት ነው። ከአላማው አኳያ እንደው ዝቅተኛ እኳ በኑሮ ደረጃ ያሉ ማህበረሰብ ክፍሎችን ብናይ እንደኛ በነባር የነበሩ ወደ 6356 የሚሆኑ የማህበረሰብ ክፍሎች መንግስት ወጫቸውን ሸፍኖ በዝቅተኛ ደረጃ ዙሪያ የሚታከሙ አሉ ማለት ነው። በአዲስ ወደ 78 ሺህ አካባቢ እንደ ዞናችን በነጻ የሚታከሙ አሉ። ከነዚህ ውስጥ ደግሞ በተሻለና በመካከለኛ ገቢ ያላቸው ደግሞ እያዋጡ በሚከፍሉበት እንትን ከፍተኛ የሆነ የወጪ መጋነን እንግዲህ መድኃኒቶች ውድ ናቸው። በነገራችን ላይ ከውጭ ነው የምናስገባው እንደኛ ሀገር። ስለዚህ የመድኃኒት ዋጋና የህክምና መሳሪያዎች ዋጋ ከፍተኛ በመሆኑ አላስፈላጊ ወይም ደግሞ አጋጣሚ የሆነ የጤና ችግር ሲገጥማቸው የሚያወጡትን ወጪ የሚቀንስ ነው የሚሆነው። እኛም ባሰላ ነው እስከ 100 ሺህ ብር እስከ 60 ሺህ ብር አውጥተው ግን በጤና መድን የሚሸፈንላቸው ስለሆነ ይህ ለማህበረሰቡ አዋጭና ሊቀጥልበት የሚገባ እንዲሁም ደግሞ የጤና ፋይናንሱን የሚያጠናክር ስለሆነ ዘላቂነት በራስ አቅመም ችግሮችን መቋቋም የራሱን ፋይናንስ ማደራጀት ማጠናከር ስለሆነ ማህበረሰቡ በዚህ ሊቀጥልና ውጤቱንም ሊረዳ ይገባል። ይህንም ተረቱ ማህበረሰባችን በጣም በሰፊው የጤና አገልግሎት ፍላጎቱ እየጨመረ ከጊዜ ወደ ጊዜ ከፍ እያለ የመጣበት ሁኔታ ነው ያለው። እንደ አገልግሎት አሰጣጥ ላይ ቅሬታዎች ይነሳሉ። ፈጣን አይደለም ቀልጣፋ አይደለም። በጊዜ ሪፈር የሚያስፈልገው ከሆነ በጊዜ ሪፈር አይባልም። ይሄ ደግሞ ከባለሙያ ማነስ ጋርም ይያያዛል ይላሉ። ይህንን ለማስተካከል ምንድን ነው እየተሰራ ያለ ለማዘመን ቀልጣፋም ለማድረግ አንድ ሰው እንደደረሰም እዛው ቦታ ላይ መታከም የሚችል ከሆነ እዛው ታክሙ በጊዜ እንዲመለስ ማይሆን ከሆነ ደግሞ ወደ ተሻለ ሕክምና እንዲሄድ ምን ያክል እየተሰራ ነው ማለት እንችላለን። ይህንን ለማዘመን የመጀመሪያ ዲጂታላይዜሽን ነው። ኮምፒተራይዝድ ማድረግ ጤና መድን ደንበኞችን በሶፍት ኮፒ በኮምፒተራይዝድ ሆኖ ዳታቸው እንዲቀመጥ ነው። በሀርድ ኮፒ በወረቀት ሆኖ እስከሚፈለግ ይህ ማጓተቱ እንዳይኖር አንዱ እሱ እየተሰራ ነው። ስለዚህ ተቋማት የጤና መድን ተጠቃሚ ፕሮፋይላቸውን ወይም ቁጥራቸውን ወይም ደግሞ የደንበኛቸውን ዝርዝር በኮምፒውተር ይዘው ኮምፒውተር ይዘዳ አድርገው በቀላሉ ለደንበኛው ጊዜን የሚቆጥብ ቀልጣፋ አገልግሎት እንዲሰጡ ለማድረግ የተሰራ ነው። ከዛ ቀጥሎ የባለሙያዎችንም ቁጥር ከፍ ለማድረግ አሁን በፎርም አስራ አምስቱ መሰረት በተቻለ አግባብ እሱንም ለማድረግ ጥረት እየደረገ ነው። ዋናው ግን መሰረታዊ እንትኑ እኛም ስናያየነው ነገር የማህበረሰቡ ከጤና መድን ተጠቃሚነት አኳያ የማህበረሰብ አገልግሎት የመጠቀም እንትኑ እያደገ መጥቷል ግንዛቤ እያደገ ስለመጣ ሰው በዛ ልክ ፍሪኩዌንሲውን ጨምሮ የመሄድ እንትኑ ስለሆነ ጤና ተቋማት በነገራችን ላይ በሰው ተሞልተው በደንበኞች ተሞልተው ነው የሚውሉት ይህ ደግሞ የሚያሳየው የማህበረሰቡን የጤና አጠቃቅም ዝንባሌ ከፍ እንዳለ ነው አገልግሎቱን የሚፈልገው ሄልሲኪንግ ቢሄቨር ይባላል ይህ ከፍ እንዳለ ስለሆነ የሚያሳየው በዚህ ልክ እንደሆነ ነው የገመገም ነው። ይህን ለማስተካከል አሁንም ቢሆን እንጥራለን። በስታንዳርዱ መሰረት አገልግሎት እንዲሰጡ ለማድረግ የማያሳልስ ጥረት የሚጠይቅ ነው። መረጃን ዘመናዊ አርጎ መያዝ፣ ሰዎች በአግባቡ እንዲስተናገዱ ይደረጋል። ነው እና የተጀመረ ስራ ምንድን ነው? የተሰራው ስራ ስፔሲፊካሊ ለምሳሌ በቴክኖሎጂ ማዘመን ጋር የተያያዘ ምን እየተሰራ ነው ማለት እንችላል። እንደ ማሳያ ብናነሳ የታካሚዎች መረጃ በኮምፒዩተራይዝድ እንዲሆን ነው እየተሰራ ያለው። ስለዚህ ማንኛውም ሪከርድ የፔሽንቱ ከሀርድ ኮፒ ወጦ ወደ ሶፍት ኮፒ እንዲቀየር ስራ እየተሰራ ነው። እነሱን ደግሞ ጤና ተቋማትን በኮምፒውተር አክሰስ እንዲኖራቸው ማድረግ ከሀርድ ኮፒ የምንወጣበትን ወደ ሶፍት ኮፒ መሄድ ወደ ዲጂታላይዜሽን ሲስተም መሄድ ስለሆነ አሁን እቅዶቹን በነገራችን የሚታቀዱት በኦንላይን ከዛ ከንትኑ ከሲስተም ወጦ ከሀርድ ኮፒ ከወረቀት ጋጋታ ወጠን ወደ ኤሌክትሮኒክስ ወደ ሆነ እንትን እየሄድን ስለሆነ ይህ ሲስተም እየተከተለ ነው። የተጀማመሩ ጅምሮች ይህን የጀመሩ ጤና ተቋማት አሉ። ለውጦች ታይተውበታል ማለት እንችላለን። ይሄ ከተጀመረ በኋላ የታዩም ለውጦች ካሉ ደግሞ እነሱንም እንደው ብናነሳ፣ ፋይዳው ከፍ ያለ ነው፣ የሚታወቅ ነው። የሆነ ደንበኛ መጥቶ ወረቀትን ፈልጎ ከማስተናገድና ኮምፒውተርን ከፍቶ እንትን ከማለት በስሙ ሰርች አድርጎ በጣም ቀልጣፋና አዋጭ የሚሆነው የኛው ስለሆነ አዋጭ ነው። ጊዜንም እየቆጠበ ነው፣ የሰው ኃይልንም ጉልበትንም የሚቀንስ ስለሆነ እሱን እሱን አይተንበታ እስኪ የሪፈራል ሲስተሙንም እንደ እንደው ብናየው ፈለኩኝ። ተገልጋዮች ምን ያነሳሉ? በጊዜ ሪፈር አንባልም የሚባል ነገር አለና፣ አንድ ተገልጋይ በምን ያክል ጊዜ ነው ሕክምና ታይቶ አንድ ጤና ጣቢያ ላይ ለምሳሌ ሕክምና የሚከታተል ሰው ወደ ሆስፒታል ሪፈር ለመባል ምንድን ነው መሟላት ያለበት፣ ምን ያህል ጊዜ ሲጠብቃል? የሚለውን ብናነሳ። ሪፈራል ሲስተሙ ላይ ስናነሳ፣ በነገራችን ላይ ታካሚዎች ሪፈር የሚባሉበት ብዙ ምክንያቶች ይኖሩታል። ጤና ተቋማት ህክምና የሚሰጡት በራሳቸው ስታንዳርድ አላቸው። ጤና ጣቢያ እስከምን ስታንዳርድ ነው የሚያክመው? ሆስፒታል እስከ ምን ስታንዳርድ ነው? ስለዚህ የመጀመሪያው ሪፈር የሚባልበት በዛ ጤና ጣቢያ በዛ ጤና ተቋም ስታንዳርድ ልክ የማይታከም ከሆነ ታካሚው ከፍ ወዳለ ተቋም ሪፈር ይባላል። በሌላ አጋጣሚ ደግሞ ሌሎች ተጨማሪ ኢንቨስቲጌሽን ወይም ምርመራ የሚያስፈልጉ ከሆነ ያ መምርመሪያ መሳሪያ ከሌለ አስፈላጊ ሆኖ ተገኝቶ ሐኪሙ አምኖበት ወይም የጤና ባለሙያ አምኖበት ተጨማሪ የህክምና ምርመራዎች ያስፈልጋሉ ብሎ ካሰበ ከፍ ወዳለው ተቋም ሪፈር ይላል ማለት ነው። ከዚህ ጋር ተያይዞ እንግዲህ የሚነሱ ነገሮች በአንድ በኩል ከጤና መድህን ጋር ተይዞ ሰው በቅርብ ባለ ሆስፒታል ያለ ሪፈር መታከም የሚፈልገው ሰው ይበዛል። እኛም ስናየው ስንገመግሙ ማያገኘ ነው ነው። እኛ ደግሞ በሪፈራል ሲስተም ነው የሚስተናገዱት። ቅርብም ቢሆን ስታንዳርዱን ጠብቆ ስለሆነ እያንዳንዱ ተቋም በስታንዳርዱ ልክ የሚያከመው በስታንዳርዱ ልክ ባለሙያ ስላለው በስታንዳርዱ ልክ የህክምና መሳሪያዎች ስላሉ፣ ከዛ በላይ ከሆነ ወደ ከፍተኛ ተቋም ሪፈር ለመባድ ሪፈራል መያዝ አለበት። አንዳንዴ አልፎ የመሄድ ነገር ይታያል። ልክ በአቅራቢያ ሁሉ እንደቀረበው በአመቸው መሄድ ነገር ይታያል። ይህም ሆኖ ግን የእኛ ባለሙያዎችና የተቋማት ኃላፊዎች ተነጋግረው የሚያስተናግዱበት ብዙ ነው። እንትን ለመናገር ግን ቢሆን የሚሻለው ትክክለኛ እንትኑን ጠብቆ መሄድ፣ ሂደቱን ጠብቆ መሄድ ግን ውጤታማ ያደርጋል። ከዚህ ጋር ታይዞ ይሄ ይገጥመናል። አንዳንዴ ደግሞ ሪፈራል ሲስተሙን የሚያጓትተው ጤና መድን ውል ይወስዳል። ወረዳዎች ለምሳሌ ከፈለገ ህይወት፣ ጥበበ ግዮን፣ ከጎንደር እንደዚህ በሚቀርባቸው ሁሉ ውል ወስደው ወረዳው የዛን በጀት መሸፈን ካልቻለ ለዛ ሆስፒታል አገልግሎት ለሰጠበት ሪምበርስ መተካት ካልቻለ እሱ ያጓትታል ሪፈራል ሲስተሙን። ሂደው ካልተከፈለ ሊመለሱ ይችላሉ ታካሚዎች። ሲሄዱ ከፈለ የከፈለ ያውቁ ይችላሉ። የመረጃ ጋፕ ሊኖር ይችላሉ። ይሄ በቀጣይ እኛ የምናስተካክለው ስለሆነ በዋናነት ግን ቅድም ያልኩ የኔ ሪፈራል ሲስተሙን የመድኃኒት እጥሮትን ግን በራስ ባለቤት ሆኖ ወረዳዎች ላይ ሚኒማይዝ ለማድረግ ማጥፋት በይቻል እኳ ለመቀነስ ችግሩን በጥረት እየሰራን ነው እሱን የምናስተካክለው ነው። ሪፈራል ብቻውን መፍትሄ አያመጣም። በእርግጥ የሕክምና ተቋማትን አንደኛው አሁን እርሱም ሲያነሱልኝ እንደነበረው የሕክምና ተቋማት የመመርመሪያ መሳሪያ ከሌላቸው ሪፈር ሊባል ይችላል የሚል ሀሳብ እያነሱልኝ ስለሆነ ማህበረሰቡ ብዙ ነው ከገጠር የሚመጣው በጣም በርካታ ነውና፣ ጤና ተቋማት በተለይም ደግሞ በተለይም እነዚህ የጤና ጣቢያዎች የሕክምና መመርመሪያ መሳሪያዎች እንዲሟሉላቸው ይፈልጋልና ምን ያክል የተሟሉ ናቸው ማለት እንችላል እንደ ምን ያህል ጉድለት ይሳለብን? ተሽከርካሪዎች አንዳንዶቹ ውድ ከመሆናቸው የተነሳ ለምሳሌ ሲቲ ስካን ብንወስድ ሲቲ ስካን አሁን ባለው ዋጋ ከመቶ ሺህ እስከ ከዛ በላይ ሊሆን ይችላል። ምናልባት ከረንት ዋጋውን እ እንዲ ልሳሳት ይችላለሁ ግን ዲ በቅርበትም ስንገመግመው በጣም ውድ የሆነ እቃ ይገጥምና በወረዳ በጀት አንድ ሆስፒታል ሊያሟለው የሚችለው ሁኔታ ሲገጥም ያላቸውና አቬልብል የሆነ ካለ በዚህ ምክንያት ሪፈር ይባላል። ዋናው እንደተባለው በስታንዳርዱ መሰረት የህክምና መሳሪያዎች እንዲሟሉ ማድረግ የሰው ሀይሉም እንዲሟላ ማድረግ ነው። እሱ ከአቅም በላይ በሆነ ምክንያት ባልተሟላባቸው ደግሞ ያው የሪፈራል ሲስተሙን ማጠናከር ነው። ለማሟላት ግን ጥረት እየተደረገ ነው። እንደው እንደ ጥቅል ግን ብናየው ፈለግኩኝ፣ የህክምና መሳሪያዎች አቅርቦቱን እንደው እንደ ዞን ምን ይመስላል የሚለው ነው አብሮ ብናነሳ። ያን ያህል የተጓደለ ነው እንደው የለውም ማለት እንቸገራለን። ለምሳሌ አሁን ከጤና ጣቢያ ብንወስድ አልትራሶንድ የግድ መመርመሪያ አልትራሶንድ፣ የእናቶች የጽንስና እንትን መመርመሪያ ነው፣ እሱን መከታተያ ነው። አሁን እሱን ብዙ ጤና ጣቢያዎች እንዲያሟሉ እያደረግን በረጅም ድርጅቶችንም እያስተባበርን እያሟላን ያለንበት ሁኔታ ነው። ይህ ከስታንዳርድን ከመጠበቅና ከማሟላት አኳያ የተሰራ ያለ ስራ ነው። ከፊት ደግሞ ሆስፒታል አካባቢ ደግሞ ሚያራ የሚባላል ሲቲስካን የሚባላል እነሱ እነሱ ደግሞ ያላቸው አሉ፣ ሌሎች አሉ። ለይተን ያላቸው በዚህ በሪፈራል ሲስተሙ እንዲታገዙ ማድረግ በቅንጅት እንዲሰራ ማድረግ የላቸው ደግሞ እንዲሞላ ጥያቄዎችን ማቅረብ ና ይህን አጋዥ አካላትንም ቢሆን ርብርብ እንዲያደርጉ እሱን እያሳየን እናያለን። ከመድኃኒት አቅርቦት ጋር በተያያዘ ቅድም በእርግጥ እጥረቱን እያነሳ ነው ነበረ የህክምና ተቋማት አንድ የሚያነሱት ጥያቄ አለ። ቀድሞ መድኃኒት መግዛት ብንችል አንደኛ በቀጣይ ከሚመጣው የዋጋ ጭማሪ እንድናለን፣ ሰውንም በጊዜ ማዳን እንችላለን። መድኃኒት የለም ብለን የምናጉላላቸው ሰዎችም እንዳይኖሩ ያደርጋል። ይህን ለማድረግ ደግሞ የሪቮልቭ የሚያደርግ ፈንዶች ቢኖሩ እንደ ጤና ብዙ ችግሮቻችንን ይቀርፋሉ። በሚቀጥለው ጊዜ መድኃኒት ለመግዛት ጨምሮ የሚቆየንንም ገንዘብ ቢያንስ አትራፊዎች እንድንሆን ያስችለን ነበረ። ይሄ አልተደረገም ይላሉና ምንድን ነው መደረግ ያለበት እዚህ ላይ ምንድን ነው ያለው አስተያየት? በጣም ጥሩ ሀሳብ ነው። በነገራችን ላይ ሪቮልቪንግ ድረግ ፈንድም ይባላል። ወረዳው በየአመቱ ካለው እንትን አስልቶ የሚከፍለው ማለት ነውና ይህን ታሳቢ አድርጎ የክልል ከመድኃኒት አቅርቦትና ስርጭት ጋር ተነጋግሮ መድኃኒቶችን እንዲበጡ ይደረጋል። አሁን ብዙ ጊዜ የሚገጥመን ይህንን ብር ታስቦ የሚከፈለውን ወረዳዎች ያለ መክፈል ከብዙ ጥረት ጋር ከተለያየ ነገር እያነሱ አሁን ታሽገኝት እንደዚህ ገጥመናል አይገኝት ተደጋጋሚ እብናት አካባቢ እንደዚህ አንድ አመት ይሄ ራሱን የቻለ በመመሪያው መሰረት የሚካፈል ነው። ትክክል ነው። ዋናው ነው የሚያዋጣው እሱ ነው። ከዛ ቀጥሎ ደግሞ አሁን ያልነውም የቀደሙ ያነሳ ነው የኮሚኒቲ ፋርማሲ ወይም ደግሞ የማህበረሰብ አቀፍ መድኃኒት ቤት ያል ነው ይህን የሚፈታ ነው። ባለሙያዎች ራሳቸውን የቻለ ባለሙያዎች ይቀጠራሉ። መድኃኒቶች ሊወሩ እያደረጉ ለወረደው ላለው ህዝብ አገልግሎት ይሰጣል ማለት ነው። እና እንትኑ አለ፣ ሲስተሙ አለ። ምናልባት የመቆራረጥ ችግሩ ነው እንጂ ራሱን የቻለ የድረግ ሪቮልቪንግ ፈንድ የሚባል አለ ማለት ነው። ና እሱ የመቆራረጥ ነገር ስላለ ነው ችግር የሚገጥመን። በዘላቂነት ለመስራትም የታቀዱ ነገሮችም ካሉ ከድክመት ነው ሰው የሚማረው። ና እንደ ጤና መምሪያ ይሄ ሰውን ያድናል፣ ጤና ተቋማትንም ከችግርም ያድናል። በተመሳሳይ የሚወጣ ወጭንም የሚቀንሳል ነው እንግዲህ ባለሙያዎቹ የሚያነሱት ና ዘላቂ ሆኖ እንዲሰራ እንደ ዞን እየተሰራ ያለ ነገርም ካለ ብናነሳው እንግዲህ ካሉን ወረዶች ሶስቱ ወረዶች ውጭ ሌሎቹ እየሰሩ ነው ያለ። ይህን ለማስተካከል ና ዘላቂ እንዲሆን ይኸው በግምገማ ና በተለይ ድጋፍ ለማስተካከል ጥረት እየተደረገ ነው። መመሪያም ወረደ መመሪያም ስለሆነ መጣስም አይችልም እያንዳንድ ወረዳ ከመፈጸም ውጭ ከአቅም በላይ በሆነ ችግር ብቻ ካልሆነ በስተቀር በፍጹም መይቻል ስለሆነ ለማህበረሱ ጥቅም ሲባል የመድኃኒትን ገንዘብ ሌላ ማዋልም አይቻልም። ሌላ ጥቅምም አይውልም። በነገራችን ላይ በራሱን በቻለ ኮድ ነው የሚገባ ይህንን ሌላ ጥቅም ማዋል ያስቀጣንም ትክክልም አይደለምና እሱን እየደገፍን ከሙያ አኳያ አስተያየት እየሰጠ እንዲስተካከል እያደረግን ነው። በዘላቂነትም ይስተካከላል ብለን እናስባለን። መድኃኒት አቅርቦት ላይ እንደ አንድ አብሮ በደንብ በድጋሚ እንዲነሳ የምንፈልገው አንድ ሀሳብ አለ የመንግስት ጤና ተቋማት ብዙ ጊዜ መድኃኒት የለም የሚሉት ከመንግስት ከተገዛ በኋላ ባለሙያዎች አወጥተው ይሸጣሉ የሚሉ ቅሬታዎች በተደጋጋሚ ይነሳሉ። ሄዱ ግዙ ተብለንም ደግሞ ገዝተን ከመጣንም በኋላ ክፍያ ቢያንስ እንኳን አይመለስልንም የሚልም ጥያቄ አለ። በአንድ በኩል የግል የጤና የሕክምና አቅራቢ ድርጅቶች ጋር ስንሄድ ለምሳሌ መድኃኒት ፋርማሲዎች ጋር ሲኬድ ብዙ ዋጋ ነው የሚያስወጣው። መንግስትን በጣም ከፍተኛ ኪሳራ ነው የሚያደርስበት። በሌላ በኩል ደግሞ መድኃኒት ከውስጥ እየወጣ ይሸጣል። በመንግስት በኩል መቅረብ ያልቻለ መድኃኒትን ግለሰቦች እንዴት ሊያቀርቡ ትችላሉ? አቅማቸው ከመንግስት በላይ እንዴት ሊሆን ቻለ የሚልም ጥያቄ ይነሳል። እንደው እዚህ ላይ ምንድን ነው ያለው ነገር? አይ ጥሩ ጥያቄ ነው። ምናልባት ለምሳሌ የግል ጤና ተቋማት ድርጅት ጋ ግንኙነት ያለው ባለሙያ የለም ማለት አይቻልም። በነገራችን ይሄ ፋክትም ስለሆነ ማለት ነው። አሁን እያደረግን ያለ ነው ቁጥጥርና ክትትሉን በጣም እያጠነከር ነው። እኛ በቅርብ ራሱ ባለሙያዎች የግል ጤና ተቋማት እየከፈቱ ያሉበት ከመንግስትም እየሰሩ ጎን ለጎን እንደዚህ የሚያደርጉ ያገኘናቸው እስቲ ወረዳ ለምሳሌ መውሰድ ይቻላል። በጣም በጥሩ እንትን ማለት ነው ሀያ አንድ ጤና ተቋማት የጤና ባለሙያዎች ከዘው ከጤና ተቋም ወጥቶ የከፈቱን ሀያ አንድ ጤና ተቋማት አዘግተናል። አሁን በቅርብ የተደረገ ነው የምነግርህ ሌሎቹም አሉ። ይህን ይህን የክትትልና ቁጥጥር ስራውን የመጀመሪያ ይህን ማጠናከር ነው። ከዛ ቀጥሎ ባለሙያዎች በተመረቁበት የሙያ ዲሲፕሊን ጠንክረው ለማህበረሰባቸው ታማኝ እንዲያገለግሉ ማድረግ ነው። ይህን ለማድረግ የተለያዩ ስልጠናዎች ለምሳሌ ከአገልጋይነት ከሩሩነት፣ አኳያ ተወዳዳሪ ባለሙያን ከመፍጠር አኳያ በሙያቸው ትጉ የበቁ እንዲሆኑ እሱን ስልጠና መስጠትና የስነ ምግባር ብልሽት ያለባቸውንም በማስተማር እየተሰራ ነው ያለው ከዛ ቀጥሎ እንግዲህ ለምን የግል ጤና ተቋማት ከመንግስት በላይ ለተባለው ነገር እንግዲህ መንግስት ትክክለኛውን አሰራር ተከትሎ ያለውን ቢሮክራሲ ጠብቆ ነው። ብዙ አብሮ በማሳያነት እንትን እናንሳ። ፕሪማኪውን ለምሳሌ በመንግስት ነው በነፃ ነው የሚቀርበው የሚባል ጥያቄ አለና የመንግስት ተቋማት ላይ የለም ተብለን እነዛ ጋር እናገኘዋለን የሚልም ስላለ ነው አብሮ እናንሳው። አይ ጥሩ ነው። ስለዚህ በፕሮግራም መጣው በመንግስት መጣው የግል ተቋማት ጋር የሚገኙ የመድሃኒቶች ሊሆን የሚችለው ከኛ ካሉ የባለሙያ ብልሽት የስነ ምግባር ጉድለት ሊወጡ ንደሚችሉ ነው ያሉን የሚያሳዩት። እሱን ዙሮ ዙሮ በክትትልና በቁጥጥር ተከታትሎ ሶርሱንም የብራንድ ኔሙን የመጣበት ባች ነበሩ ምናም ምን ስለሚታወቅ እሱን ማጥራትና ለማረም ማድረግ ነው ከወቅቱ ጋር ታይዞ፣ በዚህ ልክ ያለርንበትም ለቀጣይ የተቋማቸውን ይዘን መትጋትና ማስተካከል አለብን። በዋናነት ግን ባለሙያው የሚሻለው እዚህ ጋር በተመረቀበት የሙያ ዲስፕሊን በስነ ምግባሩ መሰረት የእኛ የሙያ ስነ ምግባር ከፍ ያለ ነው፣ ለመናገር ቃለመሃላ ፈጽመን ማህበረሰባችን በንቃት በትጋት የምናገለግልበት። ንጹህነን የምናገለግልበት ሙያ ስለሆነ ሙያችን ማስከበር እና በዛ ልክ ኃላፊነታችን እንድንወጣ ነው ማሳሰብ ፈልገ። ኦዲት ብዙ ጊዜ ይነሳል። ኦዲት በእርግጥ ብልሽት ከተፈጠረ በኋላ ነው የሚገኘው። ከስር ከስር ኦዲት በማድረግ በኩል መድኃኒቶች፣ በትክክልም ለተገልጋዩ ቀርበዋል የሚለው እንደ የምትከታተሉበት ስርዓት ይኖር ይሆን? ይሄ የመንግስትንም ጫናዎች ይቀንሳል ብለን ስለምናስብ ነው። በነገራችን ላይ ሀሳብ የምናነሳው ለአንድ የህክምና ተቋም ወይም የጤና ተቋም የህክምና መሳሪያዎች ቆጠራና የመድኃኒት ወዴት በጣም ወሳኝ ነው። ይህም የራሱ ጊዜ ገደብ አለው። በትክክለኛው መፈጸም ያለበት ነው። ግብአትንን መድኃኒትን ከብክነት የሚከላከል የሚቀንስም ጭምር ስለሆነ እሱ መሰረት ያለበት ነው። በዚህ አመት ነው ስለመናገር እኛም ወርዶ ለመደገፍ ለመንቀሳቀስ ካለብን ጥረት አኳያ ብዙ ያን ያልደንበታን ብዬ አላስብም እንዲደረግ ከላይ የሆኑ ዳይሬክሽኖችን ከመስጠት ባለፈ ወርደን ያስተካከል ነው የደገፍ ነው ያስመለስ ነውም የለም። ከፋይናንሶች ጋር አሁን እየተነጋገር ነው፣ በቅርበት ይህ እንዲሆን ወዴት እንዲደረጉ የህክምና መሳሪያዎች ቆጠራ እንዲደረጉ ጥረት እየተደረገ ነው። ክፍተቶች ይኖራሉ። በቀጣይ ግን አጠናክረን የምንቀጥልበት ነው። እንደ ዞን በጸጥታ ችግር ውስጥ ነው ያለው ደቡብ ጎንደር ብዙ ተቋማት በዚህ ጸጥታ ችግር ምክንያት ከአገልግሎት አሰጣጣቸው እንዲስተጓጉሉ ተደርጓል። ጤና ተቋማት ባለፈው ግምገማ ላይ እንደ አንድ ግምገማ እናንተም ግምገማ ላይ እያየን ነበር ና ችግሮች እንደደረሱባቸው እንደ ባለሙያም ሲነሳ ነበር። እንዳው የጤናውን ስራ ምን ያክል ፈትኖታል ማለት እንችላለን? ይህን ብናነሳ ና ወደፊትም እንደ መደረግ ያለባቸው ነገሮች አብሮ ብናነሳቸው የወቅታዊ ጸጥታ ሁኔታ ነው ለመናገር አልፈተኖውም ማለት አይቻልም። ተቋማችን ተፈትኗል። ቅድም ስለ እንደነበረው ከመድኃኒት አቅርቦቱ ከሪፈራል ሲስተሙ በየዘርፉ ያደረሰው ጫና በጣም ከፍተኛ ነው። ያም ሆኖ ግን የኛ የጤና ባለሙያዎች ይህን ሁሉ ተቋቁመው ያላቸውን ኃላፊነት ለመወጣት ትልቅ ርብርብ አድርገዋል። ለምሳሌ አሁን እንደኛ ዞን ሶስት የሁለት ጤና ጣቢያና አምስት ጤና ኬሎች ብቻ ናቸው እስካሁን ያልተከፈቱ። አንዱ መቀጠዋ ጊሳ የሚባል ጤና ጣቢያ ነው። አንደኛው አምቦሜዳ ሊቦከምከም ወረዳ ነው ሊወከምከም ስር ያሉ አምስት ጤና ኬላዎችን ጨምሮ እንግዲህ ሰባት በጥቅሉ የምናያቸው ማለት ነው ከዛ ውጭ ያሉት አገልግሎት እየሰጡ ነው ይህ ሲሆን በዋናነት እዚህ ላመሰግን የምፈልገው ማህበረሰቡ ነው ማህበረሰቡ እውነት ለመናገር ጤና የጤናው ባለቤት እኔ ነኝ ብሎ በባለቤትነት ዞታን አንዱም የኛ ቁልፍ ተግባራችን ማህበረሰቡን ባለቤት ማድረግ ነው የጤናው ባለቤት እንዲሆን ማድረግ ጤናውን በራሱ እንዲያመርት ማድረግ ስለሆነ አሁንም ከዚህ የበለጠ እንዲጠናከር እንፈልጋለን ጫናዎች አሉ ግን ደግሞ ከታች ከጤና ኤክስቴንሽን ጀምሮ ኤግዚስት ሆኖ ስራዎች እየተሰራ ያለበት መዋቅር ደግሞ የኛ መዋቅር ይሄን ኮንፊርም ማድረግ እንችላለን። የኛ የጤና ኤክስቴንሽን ባለሙያዎች ከጠቀስኩ ሁሉ ተቋማት ውጪ ያሉት በእያንዳንዱ በየተመደቡበት ቦታ ሆነው እየሰሩ ነው። ይህም በመሆኑ ውጤት እየመጣ ነው። በተጠበቀው ልክ ባይሆንም ደግሞ ያ ቢያንስ ሚኒመም ሰርቪሱን እየሰጡ ያሉበት ሁኔታ ነው ያለውና ከዚህ ጋር ያለው በዚህ ደረጃ ይገኛል። እንደ ጥቅል የጤና ዞኑ ላይ ያለውን የጤና አገልግሎት ለማሻሻል ጤና መድህን ደግሞ በተለይም ደግሞ ለማሻሻል አገልግሎቱም ቅድም ስናነሳቸው የነበሩ ችግሮች እንዲቀረፉ ማህበረሰብንም በጊዜ አገልግሎት ማግኘት እንዲችል ለማድረግ ምን ታስቧል? ምንስ የተሰራ ነው? መሬት ላይ ተጨባጭ ስራዎችን ለውጥ የሚያመጡ ስራዎች ካሉ እነሱንም ብናነሳ። አሁን አገልግሎቱን ለማሻሻልና የበለጠ ማህበረሰቡን ተጠቃሚ ለማድረግ በብዙ ዘርፎች እየተሰራ ነው። እንግዲህ የጤናው ዘርፍ ወደ ዘጠኝ ስትራቴጂ እቅድ ግብ አለው። ከዛ በየግቦቹ ትኩረት ሰጡ እየተሰራ ነው። የመጀመሪያ የእናቶች የህፃናት ስራን በተመለከተ ነው። ህጻናት ላይ የክትባት የስርዓተ ምግብ ልየታ የህፃናት ጤና ሶስቱ ክትባት፣ ስርዓተ ምግብና የህፃናት ጤና ተብሎ በትኩረት እየተሰራ ነው። በዚህም በነገራችን ላይ ዞኑ በተለይ በስርዓተ ምግብ የስርዓተ ምግብ ሞዴል መንደር ከመፍጠር አኳያ ዞናችን በጣም አሪያ ሆኖ እየሰራበት ያለበት ሁኔታ ይህም ቴክኒካል ኮሚቴና አቢ ኮሚቴ ያለው እየተገመገመ አቅጣጫ የተሰጠበት በጀት ሁሉ ተመድቦለት ጭምር በትኩረት እንግዲህ መቀንጨር መቀጨጭና መቀንጨርን በተለይ ደግሞ ከኢምፓክቱን ታሳቢ ተደርጎ ይህን ለመቀነስ እየተሰራ ያለበት ሁኔታ አለ። ብዙ አካባቢዎች ይህ ሞዴል መንደር እያሉ እያስመረቁ የተሻለ ስራ እየሰሩበት ያለ ሁኔታ አለ። ከእናቶች አኳያ በተለይ አምቡላንስ አጠቃቀሙ በጣም ፈትኖናል። አምቡላንስ አሁን እንደኛ ዞን ብዙም ሰርቪስ እየሰጠ አይደለም። ከወቅቱ ሁኔታ ጋር ተያይዞ ይህን እንግዲህ በጣም ደካማ ቢሆንም የተደራጁ ወጣቶችን በመጠቀም የባህላዊ አምቡላንስ እንዲጠቀሙ ማድረግ፣ ጤና ባለሙያዎችን በማነቃቃት ሪፍሬሽ አድርጎ ወደ ስራ በማስገባት በኩል ክፍተቶችን በመሙላት እሱን እሱን ጥረት እያደረግን፣ ሌሎች ደግሞ ኢኒሽቲቮች አሉ፣ አዳዲስ ሀሳቦች ለምሳሌ እናቶችን ጤና በጣም ለማጠናከር ይሄ አልትራሰውንድ ኢኒሽቲቭ ነው። አልትራሰውንድ በጤና ጣቢያ ደረጃ እንዲታዩ ማድረግ። እሱን ለማድረግ ደግሞ ጤና ጣቢያዎች አልትራሳውንድ ሊኖራቸው ማድረግ አልትራሳውንድ የሚያዩ ባለሙያዎችን መቅጠር፣ ማሰልጠን እሱን እያደረግን ነው። ሌሎች ደግሞ ይህን ሰርቪስ ለማስተካከል ደግሞ አሁን ድሮ ድሮ ኦፕሬሽን የሚሰራ የሆስፒታል ሌብል ላይ ነበረ። አሁን ደግሞ በጤና ጣቢያ ሌብል አሁን ለምሳሌ ክምር ድንጋይ ኦአር አስጀምረ ነው። ይፋግ አሁን በቅርብ የምናስጀምረው ነው። ልጫ በተመሳሳይ ስለዚህ እነዚህ እነዚህ የሚያሳዩት ሰርቪሱን የበለጠ ከፍ እንዲያደርጉት አንዲት እናት ወይም ደግሞ አንድ ህፃን ሩቅ ቦታ ዶ ከሚታገም በቅርብ ሰርቪሱ እንዲያገኝ ለማድረግ ቢሮ ምናት መስሪያ ቤቶችን በጣም እየደገፈ ኤግዚስቲቭ ል እያገዘን ያለ እኛም በዚህ ልክ እየሰራን ነው። በጥቅሉ ግን ማህበረሰቡ በተለይ ማህበረሰብ ደረጃ ላይ የሚሰሩ ታች ኮሚኒቲ ላይ ፓኬጅን በተመለከተ ማጠናከር ማህበረሰቡ ራሱን ሞዴል በማድረግ አካባቢ ሞዴል በማድረግ የአካባቢ ንጽህና በመጠበቅ እሱ የሚሰራውና የሚያግዘው ከፍተኛ ሚና ስላለው ማህበረሰቡን ባለቤት ማድረግ ላይ እየተሰራ ነው። በዚህ ልክ እያጠናከር ነው የምንገኘው። ይህን የጤና ስርዓት ለማሻሻል እንደ ከነዚህ እነማን ምን ምን ሊያደርጉ ይገባል የሚለውም ብናነሳ እንደ ባለሙያ፣ እንደ አመራር፣ እንደ ማህበረሰብ፣ ሌላም ደግሞ ደጋፊ ተቋማት አሉ፣ የጤና ስራውን የሚደግፉና ምንድን ነው ሊያግዙ የሚገባ። ጤና መድን ውጤታማ ለማድረግ የመጀመሪያ ማህበረሰቡ በገቢ ደረጃው በገቢ ደረጃው ሀቀኛ ሆኖ መክፈል አለበት። ልክ እንደ ግብር ማለት ነው። ልክ እንደ ግብር ነገ የሆነ ችግር ሊገጥመው ይችላል። ችግር ባይገጥመው ደግሞ ዓመቱ ሙሉ ለምሳሌ አንድ ሰው ባይታከም ችግር ባይገጥመው ለሌሎች ሰዎች እንደሚውል ታሳቢ አድርጎ ይሄ ከሰብአዊነትም ጋር ወስዶ ሚኒመም መዋጮውን ወይም ደግሞ አነስተኛ መዋጮውን ማዋጣት እንዳለበት ማህበረሰቡ ማሳሰብ እፈልጋለሁ። የተሻለ ገቢ ያለው በተሻለ ገቢ፣ መካከለኛ ገቢ ያለው በመካከለኛ ገቢ መዋጫው እንዲያዋጣ እና ተጠቃሚ እንዲሆን ባለቤት እንዲሆን ነው ማሳሰብ የምፈልገው። ከኛ ከጤና መዋቅሩ አኳያ በተለይ ከመረጃ አያያዝ ጋ ተያይዞ መረጃዎችን በተገቢ መያዝ የጤና መድህን መታወቂያ ስርጭትን በተገቢው ሰዎቹ ከከፈሉ ወዲያውኑ ደረሰኛቸው መሰረት አድርጎ መታወቂያቸውን ማሰራጨት ማደስ ይሄ ተገቢ ስለው ይሄን ማድረግ ከኛ ይጠበቃን። ከባለሙያ መረጃቸውን ደግሞ ዲጂታላይዝ ማድረግ ቅድም እንደተባለው ቀልጣፋና ፈጣን አገልግሎት ለመስጠት ተገልጋዩንም ለማርካት ዲጂታላይዝ ማድረግ ደግሞ በጣም አዋጭ ስለሆነ ከኛ ከጤና መዋቅሩ ይሄን መስራት፣ የጎደሉ የሙያ ዘርፎች ካሉ እነሱን ማሟላት። ምክንያቱም በላብራቶሪ ዘርፉ፣ በሕጻናት፣ በእናቶች የራሱ የሙያ ዲሲፕሊን ስላለው ይህንን ሊያሟላ የሚችል የጤና ባለሙያዎችን በየዘርፋቸው መቅጠር ማሟላት ተገቢ ነው ብዬ አስባለሁ። ይህ ከጤና ተቋማት የሚጠበቅ ነገር ነው። ከኛ ከኃላፊዎች የሚጠበቅ ነው። ከሌሎች ደግሞ ከአስተዳደራዊ ውሳኔዎች ደግሞ በተለይ የጤና ተቋማት እንግዲህ በጀት ወሳኝ ነገር ነው። በነገራችን ላይ ቅድም የመድኃኒት ውድነት ካየ ነው፣ የአቅርቦቱን ፈታኝነት ካየ ነው፣ የማጓጓዙን ካየ ነው። ለጤና መዋቅሮ ብቻ የሚሰጥ አይደለም። የሪቮልቪንግ ድረግ ፈንድን ካየ ነው፣ ተዘዋዋሪ የመድኃኒት እንትኑን ካየን፣ በጀትን ካየን ይህ ኔናውን አስተዳደራዊ ውሳኔ የሚጠይቅና የአስተዳደሩን አካል ከፍ አድጎ እንዳይውና እንዲያግዝ የሚጠበቅበት ስለሆነ በእሱ ልክ ቅድም እንዳልኩት አማራጭ የመድኃኒት ቤቶችንም በመክፈት በሰፊው የወረዳ አስተዳዳሪዎችና ከንቲባዎች የሚመለከታቸው የመንግስት መዋቅር ከጤና ውጭ አሉ የሚሰሩበት ነው። ሌላ ጤና ዘርፍ ብዙ ቅንጅት ነው የሚጠይቅ ነው። ስለዚህ ትምህርት ለምሳሌ ትምህርት ቢታይ ትምህርት ቤቶችልም ሞዴል ከማድረግ አኳያም አንዱ ትምህርት ባለቤት ነው። ሌሎችም ተቋማት ግብርና ለምሳሌ ብን ቅድም ስናወረው የነበረው የአትክልትና ፍራፍሬ ግብርና ጋር ካልሰራን አይሆንም። ቅድም የተመጣጠነ ምግብ ስናነሰው የነበረው ጋር ስራተ ምግብ ሲነሳ የነበረው ጋር እንስሳት ሀብት ጋር ካልሰራን አይሆንም። ስለዚህ እነዚህ ተቋማት በባለቤትነት አብረው ማገዝና መስራት ያስፈልጋል። የግዴታም ስለሆነ ውጤትም ሊያመጣ የሚችል ስለሆነ ይህን ከሌላ ከአጋር አካላት ይንፈልጋለን። ረጅ ድርጅቶች ደግሞ ምናልባት ጤና ባለም አቀፍም በሀገር አቀፍም የህግ ማቀፎች የሰው አገልግሎት የሚሰጥ ተቋም ስለሆነ ወደ ዞናችን ገብተው የሚሰሩ ካሉ ቢሰሩ ቢያግዙን የበለጠኛ የምናግዝና የምናመቻች መሆኑን መናገር ነው የምፈልገው። በዚህ ልክ በየደረጃው ካለን አካላት ይህን ያለውም የጠበቀው አመሰግናለሁ ወይዘሮ ጸገነት አምላክ። በአጠቃላይ ደቡብ ጎንደር ዞን ውስጥ የጤና ስርዓቱ በተለይም ደግሞ የጤና መድህን አገልግሎት አሰጣጥን የተመለከቱ ሀሳቦችን እያነሳን ምን እየተሰራ ነው የሚሉ ሀሳቦችን መሬት ላይ እየተሰሩ ያሉ ነገሮች እና የታሰቡትንም ነገሮች እያነሱልን ሀሳብ አስተያየቱትን እየሰጡን ከኛ ጋርም ቆይታ ስላደረጉ ከልብ አመሰግናለሁ። ውድ ተመልካቾቻችን የደቡብ ጎንደር ዞን አጠቃላይ የጤና ስርዓትን በተለይም ደግሞ የጤና መድህን አገልግሎት አሰጣጥን የተመለከተ ፕሮግራም ነበር፣ ወደ እናንተ እያደረሰን ቆይታ ያደረግነው። አብራችሁ ስለነበራችሁ ከልብ እናመሰግናለን።